ዛሬ ከአንቺ ጋር የመረን ነው ምናገሽ። የመጨረሻ እንዲሆን ነው ምፈልገው። ማለት በቃ ሁሉ ነገር አውርቼሽ አንድ ቴክስት ሲልክ እሺ፣ ለምን እንደምትለው ሊገባኝ አልቻለም። እንግዲህ ሀይሚና ቦራ በአዲስ ቪዲዮ መጥተዋል። ቦራ በሀይሚ ቤት የመግቢያ ቪዲዮ ሰርቶ መጥተዋል ማለት ነው። ሲመጣ እንግዲህ በጣም ከባድ ውሳኔ ወስኖ ነው የመጣ። እኔ የማየውን ነገር በማስተዋል ሀይሚ ገና ከጀምሮ ይቅርታ እንድትጠይቅ ነግሯት ነበር፣ ችግሩ በቀላሉ እንዲፈታ። ነገር ግን ለችግሩ ምንም መፍትሄ እያገዘችኝ አይደለም። ስለዚህ እኔ ከዚህ በኋላ እንቅልፌንም ጤናዬንም እያጣሁም ስለሆነ መጨረሻ ውሳኔ ነው፣ መለያየት አለብን። በአለም እየመጣ ስለሆነ እናቴ ጋር መሄድ ፈልጋለሁ። እኔ ከልጁ ጋር መጋደልም አልፈልግም፣ መሞት አልፈልግም ብሎ እንግዲህ ብሩክ ዛሬ ማለት ነው እና የተናገረው ነገር በጣም ከባድ ነው። የምር በጣም በጣም ከምላችሁ በላይ ማለት ነውና ምን እንደምል አላውቅም። የምሬ ነው እምላችሁ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? አለው ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረካ ቤተሰቦች እንዲሁም የቻናሌ ቤተሰቦች እንኳን አደረሳችሁ ለወሳና እያልኩኝ በድጋሚ እንግዲህ ቡራ ዛሬ ምርር ያለ ውሳኔ ወስኖ መጥቷል ማለት ነውና በጣም የምናገረው ነገር አለ ሬ ነው የምላችሁ። እና አሁን ማለት ሀይሚ ዘው የመጣችው ነገር ይሄ ነገር ሪስክ ካለው ትክክለኛ ወይም እውነተኛ ከሆነ ቀለበትን አስመልክቶ ሀይሚ እንዴት ነው ችግሩን ላለመፍታት እዚህ ጋር ማለት ቪዲዮ እየሰራች ያለችው በልበ ሙሉነት ነው እየሰራች ያለችው፣ እስከ ትናንት ድረስ ማለት ነው በልበ ሙሉነት ስላችሁ የሀይሚንና የብሩክን ፍቅር ምንም ሽረፍራፊ እንደማይነካው አድርጋ ምንም ትርጉም እንደሌለው አድርጋ ነው እየሰራች የመጣችው። ታዲያ ዛሬ ላይ ደግሞ የሰማነው ቪዲዮ ወይም ብሩክ ያለው በቃ ማለት ሀይሚ ጥፋተኛ እንደሆነች በቃ ተናግሯል ብሩክ ማለት ነው። እና በእርግጥ ጥፋተኛ ናት ሀይሚ። ለምን ቢባል ቀለበት ማለት ቀላል ነገር አይደለም። ማለት ይሄ ነገር አሁንም እውነት ነው ውሸት ነው የሚለውን ወደ መጨረሻ አስቀምጣለሁ፣ የቪዲዮ አላማ ማለት ነው። ግን ቢሆንም ይህን ነገር ማለት ሀይሚ እስከዛሬ ድረስ እየሰራችው ያለውን ነገር ብሩክ ምንም የማያውቅ ከሆነ እንደገና ደግሞ ችግሩን ለመፍታት ደፋ ቀና እያለ ከሆነ ሀይሚና ፋሲል ብቻ ከሆነ የዚህን ቪዲዮ አላማ የሚያውቁ ሀይሚ ስህተተኛ ናት። የምር ማለት ነው ስህተተኛ ናት ስላችሁ፣ አሁንም ቢሆን በሁለታቸው መሀል የመለየት ይደርሳሉ የሚል በፍጹም አይሆንም ይሄ ማለት ነው። ግን ስህተተኛ ናት የምላችሁ ማለት ብሩክ የማያከ ከሆነ ማለት ነው። ለምን የሚያከ ከሆነ ሙሉ በሙሉ ሀይሚ ስተተኛ ናት፣ ጥፋተኛ ናት። ልሰማኝ አልቻለችም፣ ልትረዳኝ አልቻለችም፣ በቃ ሞር ያኔ ጥፋቱ ሀይሚ ጋ ነው ያለ። ታዲያ ሀይሚ ጥፋቷን አውቃ ማለት ነው። ይሄ ነገር እውነት ከሆነ ወይም ደግሞ ይሄ ነገር ያለፈ ነገርም ቢሆን እሷ ሪስክ የሚያስገባት ነገር ከሆነ በብሩክና በእሷ የፍቅር ሁኔታ ብሩክ እንኳን ይቅርታ ጠይቅና ነገሩ በሰላም ይፈታ ብሎ ሲነግራት፣ እንዲሁም ደግሞ በጣም ከካሜራ ጀርባ በጣም እንደሚያወሩ እና በጣም በቃ በዚህ ዙሪያ ማለት ነው በጣም ተጨቃጭቀው ይቅርታ ጠይቃ አልቅሳ ወደ ቤት እንደሸኛት ሁሉ ብሩክ ዛሬ ሰላሳ ደቂቃ ነው የተቀረጸው እና ብዙ ነገር ነው ያለው። ብሩክ ማለት አሁን እኔ እምለው ነገር ቢኖር ይሄ ነገር እንዴት ነው ማለት ሀይሚ ይሄ ነገር እውነት ነው? እስኪ ቤተሰብ እናንተ ፍረዱ። የምሬን እምላችሁ ማለት እንደዚህ በሁለታቸው የሁለታቸውን ፍቅር ገደል የሚሰድ ነገር እንዴት ነው ሀይሚሄን ይዛ የምትመጣ ልጁ እንደዚህ ያለኝ ቀለበት አስሮልኝ ነበር እያስፈራራኝ ነው ብላን የመጣችው፣ ይሄ ነገር እውነት እንዳልሆነ ነው የምረዳው አሁንም ቢሆን ማለት ነው። እና ግን ደግሞ ብሩክ መጎዳት አለበት ብዬ አላስብም። ምክንያቱም ይሄን ነገር የሚያውቁት ወይም ለመስራት ነገሩን የጠነሰሱት ወይም ይሄን አይዲያ ያመጡት ከብሩክ ውጭ ሀይሚና ሀይሚና ፋሲል ብቻ ከሆኑ ብሩክ ለምን ይጎዳል እዚህ ላይ ማለት ነው ምክንያቱም ብሩክ ለሚወስነው ውሳኔ ሀይሚ ጠንቅቀሽ ታውቂያለሽ እና ብሩክ የተናገረው ነገር በጣም ነው ማለት እኔ እንጃ ምንም ቢሆን በጣም እኔ ምን ልበላችሁ ማለት በቃ አትረዳኝም ማለት ስነግራት፣ አሰማም። ስነግረሽ የማትሰሚኝ ከሆነ በእኔ በህይወቴ ላይ የሚያመጣብኝ ነገር እስከ ሞት ድረስም ቢሆን አልፈራም አለ። እንግዲህ በህይወቴ እስከሚመጣው ችግር ድረስ እጋፈጣለሁ። ግን ደግሞ ችግሩን ለመጋፈጥና እኔ የመፍትሄ አካል ሁኜ ስመጣ አንቺ ደግሞ አፍራሽ ሆነሻል ብሏታል። ይሄ ነው በቃ ሀቁ ማለት ነው። ብሩክ ችግሩን ለመፍታት ከልጁ ጋር እንድትገናኝ አይፈልግም ሲጠራሽ መሄድ የለብሽም፣ ከቤት መውጣት የለብሽም ነገሮች እስከሚፈቱ ብሏት አለ ብሩክ። ይሄን ሲላት ሀይሚ ደግሞ ፋሲል ሲደውልላት የምትመጣ ከሆነ ይሄ አፍራሽ ነው ማለት ነው። ሶ ሀይሚ ዛ የመጣችው ነገር አሁንም ምንም ተቀባይነት የለውም። ያ ማለት ፕራንክ ነው። በቃ እውነት አይሆንም፣ መቼም እውነት አይሆንም ማለት ኢቭን እንኳን ከዚህ በፊት በስህተት የሚሆን የመጀመሪያ ላይፍም ኑሯት ቀለበት ያሰረላት ሰው ቢኖር ለብሩክ አንድም ነገር ሳት ሳትደብቅ ተነግረዋለች። እኛን ኦዲንስን ተውት፣ ቪዲዮን ተውት። እንዴ ቪዲዮ እኮ የሚሰሩት እነሱ በጣም ብዙ ነገር አውርተው ከጨረሱ የመጨረሻ ጭማቂውን ነው ለእኛ የሚያደርሱ ብዬ ነው የማስበው። የምሬ እንምላቸው። ዋናውን አንኳሮን ነገር እኮ አንኳር አንኳሮችን ነገሮች ወይም በጣም ኢምፖርታንት የተባሉትን ነገሮች፣ በእነሱ ፕራይቬት የሆኑ የፍቅር ሁኔታዎችን፣ ቁልፍ የሆኑ ነገሮችን እነሱ ከካሜራ ጀርባ ነው የሚያወሩ። ስለዚህ ሀይሚ እንዴት ነው የምደብቀው ይሄን ነገር እንዴት ነው የምደብቅ? አሁን ብሩክ ዛሬ በተናገረው ነገር ብዙ አልፈርድበትም። ምክንያቱም ሀይሚያው ልትሰደብ ትችላለች በዚህ ቪዲዮ ማለት ነው። እንደሚያሰድባትም ነው ያሳዘነኝም አንድም እሱ ነው። በጣም ነው የምትሰደብ። ለምን መሰላችሁ? ሙሉ ጥፋተኛ ሀይሚ ነው በቃ እዚህ ጋር ማለት ነው። ደግሞ ጥፋቷን አምና ነገሩ ቶሎ እንዲቋጭ ብሩክ የመፍትሄ አካል ሆኖ ሲያፈላልግ ወይም እንድታግዘኝ ለምን አልፈለገችም ነው ብሩክ ማለት? ይሄ ነገር እንዲቋጭ ወይም እንዲያልቅ ሀይሚ ያልፈለገችው ለምንድን ነው? ፕራንክ ስለሆነ ማለት ነው። ማስቀጠል ስለሄደባት ማለት ነው። እንደዚህ ነው እኔ የማስበው፣ እንጂ ብሩክና ሀይሚ ከተገናኙ አንድ አመት ኦልሞስት ሆኗቸዋል። ታዲያ አንድ አመት ከሆናቸው ይሄ ልጅ በመሀል መጥቶ በሁለት ወር፣ በሶስት ወር ወይም በአምስት ወር፣ አምስት ወር ሁኖታል ይሄ ነገር ብላለች። ከብሩክ በኋላ እኮ ነው። ማን ነው ለእሷ መጥቶ ቀለበት የሚያስርላት? ቀለበት ቀላል ነው እንዴ? ቀለበት ቀላል አይደለም። እኔ በጣም የሚገርመኝ ነገር ማለት ነው፣ እና እሷ ይዘው የምትመጣ ነገር ሁሌም ያሰድባታል፣ ሀይሚን ማለት ነው። ግን እኮ ጠንካራ ናት፣ ጠንካራ ናት። የመሬን ነው የምላቸው የሆነ እንዴት ነው የሆነ ነገር ሰብር ብር አድርጋችሁ ስትጥሉት እንደገና ቁሞ የሚሄድ ማለት ነው። እና የምታመጠው ነገር እኔ ነኝ ጥፋተኛ ብላ የሆነ ነገር እዛ ተመጣለች። ያ ነገር ደግሞ እስከሚያልቅ ድረስ ሰው ሁሉ ኦዲየንስም ተጨንቆ የእነሱን መላየት ስለማይፈልግ እሷ ላይ ይነሳል ማለት ነው። ብሩክም ያሳዝናል። ለምን እሱ የሚሄደው በቀጥተኛው መንገድ ነው ማለት እሷም ስለማትነግረው ማለት ነው። በቀጥተኛው ስላችሁ እሷ ይዘው የምትመጣው አይዲያ ሀይሚዬ፣ ይዘው የምትመጣውን አይዲያ ብሩክ ብዙ ጊዜ ላይረዳ ይችላል። ብራንግ መሆኑን ወይም መጨረሻውን ሳያቅ ለውሳኔ ይቸኩላል ብሩክ ማለት ነው። አሁንም ቢሆን ብሩክ መልሶ እኮ እያጨለላት ነው። ይንታ ቀላችሁ መልሰው እያጨለላት ማለት ነው። እና ግን እኔ ማለት እንደዚህ አይነት ነገር ሲሰሩ ማለት ሀይሚ በብሩክና በእሷ መሀል ወይም በፍቅራቸው መሀል ሶስተኛ ወገን ከዚህ በኋላ ባታስገባ ደስ ይለኛል። በቃ የፈለገ ነገር ቪዲዮ ይስሩ ከሶስትም ከአራትም ሰው ጋር ሆነው፣ ግን በፍቅር ባይሆን ማለት ብሩክንና ሀይሚን የሚፈትን ባይሆን ምክንያቱም ብዙ ጊዜ በጣም ሞር ሞር በቃ ሞር ብሩክ ተፈትኗል። ተፈትኖ እንደ ወርቅ እንዴት ነው ያለፈ ብሩክ ማለት ነው። በጣም ትግስተኛ ነው። ሲመራው ነው የሚወስን አንዳንዴ በቃ አላደለ የይቅርታም ልባለው ማለት ነው። አሁን ሀይሚ ልጁን ይቅርታ ያልጠየቀችበት ምክንያት ይቅርታ ጠይቃ በእርግጥ ይቅርታ ብለዋለች። ይቅርታ ጠይቃ ቀለበቱንም ወርውራለች። ይሄንን ተሎ ያላደረግሽው ለችግሩ መፍትሄ ተሎ ያልሰጠሽው በቃ ልጁን ስለምትፈልጊው ነው ወይ ብሎ ብሩክ ቢከራከር መብቱ ነው። ያስኬደዋል። ደግሞ ለምን ፍቅረኛው እስከሆነች ድረስ ማለት ነው። በአጠቃላይ ብሩክ አድርጊ ያላትን ነገር ሀይሚ ማድረግ አለባት። ግን እኮ ይሄ አሁንም እዛው የመጣችው ነገር ስራ ስለሆነ ብቻ ነው ልጁንም የምታገኘው ማለት ነው። አሁን ብሩክ በጣም ትክክል ነው ማለት የመጣው ወንድ ሁሉ እየደወለልሽ ና ባለሽ ቁጥር መውጣት የለብሽም ቁጥም መሆን አለብሽ፣ በቃ ብሎ ለማስተማር እንግዲህ ገልብጦ እሷን ፕራንክ እያረጋት ይመስለኛል፣ እንጂ አሁንም ቢሆን በሁለታቸው መሀል ምንም ነገር አይፈጠርም። ምንም ማለት ነው ማለት እነሱ የሚጣሉት አሁን በቪዲዮ በቃ ማለት ቪዲዮ ቀለበት አስሮልኝ ነበር እንደዚህ ሆነ ብለው ስለሚሆን ስለሆነ እየተጋጩ ያሉት በእሪ ላይፋቸው ግን ምንም ሪስክ ይኖራል ብዬ አላስብም። ቢሆንም ግን ሀይሜ አሁን ብትሰደብም ምን ቢልትልም ማለት ከባድ ነው። ለምን በቃ እንደ እሪ ላድርጋ እሷ ውሸቱን ወይም ፍራንኩን እንደ እሪ ላድርጋ ስለሆነ የምትተውነው ነው ሀይሜ ማለት ነው። ምንም ማድረግ አይቻልም። ብቻ ግን የጨረቃ ቤተሰቦች ሁላችሁም የቡራማ የሀይሚ ማድናቂ የሆናችሁ በትዕግስት ማለት ነው ሁለታቸውንም ላለመሳደብ ሞክሮ የምሬ ነው ምላችሁ ማለት ከቃላት በላይ ምንድን ነው ንግግር፣ በጣም ከባድ ነው። በተለይ ኮመንት ሰውን ይሰብራል እና ሀይሚ ጥፋተኛነት ጥፋተኛ አይደለችም እያልኩ ሳይሆን ጥፋተኛ ናት። ለምን ፕራንኩን እውነት አድርጋ እስካሁን ድረስ ሳትነግረው ከቀረች ነው እንግዲህ ማለት ብሩክ ካላወቀ ነው ይሄ ነገር ሀይሚ ጥፋተኛ ልትሆን የምትችለው። እስከዛሬ እየተሰራ ያለውን ቪዲዮ በሙሉ ብሩክ ካላወቀ ሀይሚ ጥፋተኛ ናት። ለምን ብሩክ በትክክለኛው መንገድ ከልጁ ጋር እየተጋፈጠ ስለሆነ ማለት ነው። ግን ደግሞ ብሩክ የሚያውቅ ከሆነ ተመካክረው የሚሰሩ ከሆነ ሀይሚ ሙሉ በሙሉ እሷ ብቻ ጥፋተኛ አይደለችም። ለምን ብሩክም ስለምታውቅ ማለት ነው ግን ደግሞ ብሩክ ለማሳመን ትንሽ ይከብደዋል። ማለት እንደዚህ ተመካክረው ሲሰሩ ለማሳመን ስለሚከብደው የሆነ የሆነ ነገር ቢልም ዲስ ኖርማል ነው ችግር የለውም። እና ምንም ማለት አይደለም። ብቻ ግን በመጨረሻ የምለው ነገር ቢኖር ብሩክ ወንድሜ ተረጋጋ፣ ሀይሚዬን ታቃታለህ። በጣም አስተዋይ ልጅ ናት። አንተ ተረጋጋ።